ጥት ብላሉ እብድ እብድ ብላሉ አሁን እዛ ከሳ እዛ ሚዲያ ያላሉትን ለሚዲያ እዛ ላይ ከሳ እየተከራከረች ነው አሉ ዘጠኝ ሚሊዮን ብር ነው አሉለሽ አሏት። አሁን ወንድም እየው ምን ያደርጋል አሉ እየበተሩ ላይ ይሄው አስገባውልሽ፣ ይሄው አስገባውልሽ። ለካ በስኪ ብርቶ እራሱ ነው አሉ የሚጽፈው። ልጅ የተማረ ነው የተማረ ነው ራሱ እየጻፈ ይሄው ይሄው እያለ እዛ ስትመጣ ሶስት መቶ ሺህ ብር ብቻ ቡኳ ላይ ያለሁ የተሰራ ፎቅና ምድር ቤት ያንቺ አይደለም። ልጆቿን ደግሞ አንዲቱም ደግሞ የጋሽ እንትና ልጅ ያለችው እሷ ደግሞ እዛ ጎራው ላይ ያለችው እሷም ደግሞ ስንት ብር ነው ቤት ሰርታ ስታመጣ፣ ቤቱ ያንቺ አይደለም። ልጆቿን አስወጥተው ተቤት፣ እናቲቱም ልጆችሽን አስወጭ ምን ልቦች ነው የሚባለው? አቦ ምን ልቦች የሚባል የሚባል አሉ። ለመልካም ስራ ያው ቆሙ። የሰው እንባ የሚያብሱ የሰው እንባ የሚያብሱ አሉ። እዛ ከሳ አሁን እነሱ ይኸው እሷን ሀኪም ቤት አስገብተው እዛ እያስታመሙ ሆስፒታል አስገብተው ያችኛይቱን ደግሞ አሁን እናግዝሻለን ብለዋታል። በጣም ጥሩ ናቸው። ው ጠፍቶች ቅል ቅልቦች ነው አሉ ስማቸው እውነትም ቅልቦች የልብ አድርሰናቸው አሉ። እዛ ደግሞ አንድ ያለች አሉ አንድም እንደዚህ ሁሉንም እንባ እያበሰች እዛ ወንዶቹ አረብ ሀገር የበሏቸውን ሁሉ አሉ እያስመለሰች፣ ብራቸውን እንልክላቸዋለን እያሉ የወሰዱትን ሁሉ አሉ እያስመለሰች አላይ ባበሰች ሴት ልጅ ተስፋዬ ተስፋዬ ነው ያለው እሱ ነው አሉ እየከሰሳቸው ያለው። እውነትም ቅልቦች ናቸው አሉ። የልባቸውን መሻት ያድርግላቸውና የሚስኪኑንም ባይበሱ እንደዚህም አለ። እንዲያልቆኝ ያው ከተማ ስለሆንኩኝ ከተማ ስለሆንኩኝ እኔ በዛ በቴሌቪዥኑ ስለማየው ቁጭ ብዬ እንደው እነሱን ሳይ ሳይ ሳይ ሳይ እንደው እንደዚህ አይነት ቤተሰብ አለ ወይ እኔ ልጆቼ ብዬ ፈራሁ። እኔ ሳ እንደው ለልጆች አቋቁም ያለው ልጆች እቺ ይቺ ቤት እንዲታልቀልኝ ነው አሁን የምፈልገው፣ መሬቱንም እዛ ገጠር ያለውን ኮንትራት ሰጥቼ ልጆች እንዲያውም ነገ መተው የእኛም ልጆች ከሱና ኧረ ከሱና አይቀርም። አንቱም በሕይወት እያለሁ አቤት ልጅሽ ከሳሽ ነው ልጅቷ አለ እናቴን እንደዚህ ይኸው ስልክ ቁጥሩ እናቴን አሁን አሉ የሰው ብር መብላት የለም። ይሄ የሰው ብር ዘርፎ መሄድ የለም መሳደብ መሳደብ እራሱ እኛ እከሌን እከሌን እያለ የምንሰደበው መሳደብ የለም አሁን ለምን እዛ ቀልቦች ላይ ሄዶ ለምን ተሳደባቸው ስድብም ዋጋው ትቷል መንግስት ነው እንዴ ይቅልብ የሚባለው? እንዴ መንግስት የሚያግዘዋል? አዎ መንግስት የሚያግዘዋል መሰለኝ። አዎ ተቋቁሞ ነው መንግስት እጅ ያለበት እንዴ? የመንግስት እጅ አለበት፣ ተቋቁሞ ነው። አሁን እሱ እኔ ያግዛለሁ ብሎ የሰውን ባያፈሰ ነው አሉ፣ ነገ ይከሳሉ። እና እኛም ለልጆቻችን አደራ አደራ አደራ ምለው ለልጆቻችን አደራ ጥሩ ነው እንደው ጥሩ መላ ላይ ነገርሽኝ። አንዲኛ የሆነ እንደዚህ አገባሽ አለሁ ማለ ወቅብ ጥርሴ ብሎ

ቶክቶክ ቶክቶክ የሚባለው ነው አሉ። አረግ አረግ አረግ እዛ ላይ ነው አሉ መከሰስ እዛ ላይ ገንዘብ ስድብ፣ አሉ ስድብ። እናት አሉ ልጇን ከተሳደበች አሉ ይሄን ነው ያለው። ይሄ ነገር ነው ነው የሚባለው። ላይ እዛ ሄደው አሉ ኢትዮጵያ ውስጥ አለ ወይ ኢትዮጵያ ኢትዮጵያ። ዓለም ዓለም በሙሉ ነው አሉ የሚሰሩት። ዓለም በሙሉ ነው አሉ የሚሰሩት። እና ነገ እናንተም ምን እንዳንከሰስ በልጆቻችን እንዳንዋረድ በልጆቻችን እንዳንዋረድ እንስራላችሁ። አሁን እኔ መሬቱን ኮንትራክት ልሰጥ ነው የልጅም ቤት አልጨረስኩም ልጨርስላት። ነገ እንዲያ ላይ አቅርባ እንዳታዋርግኝ በሚስጥር ያዥልኝና በጣር ይሄ እንጂ ነገር በቃ በሰረሽ ቀላል ብር መቶ ሺህ ብር እኮ ነው። በቃ እንደዛ ከሆነማ ስልኩን ትስጣሉ እዛ ይሉና እዛ

አለ ይሄ ስራችሁን ስታችሁ ብዬ ጥቡት ማረግ ጀምሬያለሁ አቦ ጥጆች አስሬያለሁኝ ኧረ እኔም ለጥጆች ለሰጣጥ እንደው ና ና ብለሽ እዚህ አስቀመሽ ኧረ ነፎ ጦራ ኧረ ያሁኗን ወግማ ታይ ደህና ነገር ደህና ወጋ ወጋን እንጂ በይ እንግዲህ ልሄድ መሰለኝ እኔም ኧረ ድርቆሽ ልሰጥ ነው ለከብቶች እንደው ለጥጆች ድርቆሽ ልስጥ ብዬሽ ነው፣ ድርቆች ልስጥና እዚህ። እንደው ከተማ እያረባሽ ልጄ በሬ የቤት እርባታ አሉ። አሁን ብር በጣም ነው የሚያበላው። ጥጃ ላሚሽ ወልዲያ ነው፣ ላሚም ወልዲያለች። ልጄም ገዝታል የነበረው ወይፈኖች፣ አሁን እነዚያና የበግ ሙክቶች ገዝቼ ነበረ። አሁን ሙክቶቹ ብታውናት፣ አሁን ብር ማፈስ ነው። ቤት ውስጥ አድልቦ እንደዚህ ድርቆ እያበላሁ ነው። በሎ ብላ ብላ ኧረ አንድ ቦታ ቁጭ አድርጊለት ብ ሁሉ ብሉ ብሉ